እሺ ተመልካቾች፣ እንዴት ናችሁ? እንግዲህ ዩቲዩብም ስመለከት ከደሞ አንዳንድ ሰዎችም በተለይ ውጭ አገር ያሉ ሰዎች ሲናገሩ እሰማለሁ። አንድ ቀን እዚህ ሀገር እኮ የገዛሁት እንደዚህ ነው፣ በኢትዮጵያ ሲሰላ እንደዚህ ነው ብለው ሲናገሩ እሰማለሁ። ምን ማለት ነው? ለምሳሌ እንግሊዝ ውስጥ አንድ ሰው አንድ ቲሸርት ብድግ አድርገው፣ አስር ፓውንድ ነው እዚህ የሚሸጠው፣ በኢትዮጵያ ማለት እኮ አንድ ሺ አምስት መቶ ብር ነው ብሎ እንደማለት ማለት ነው። ነገር ግን በቀጥታ እንደዚህ አይሰላም። አንድ ፓውንድ ማለት ለእንግሊዝ አንድ ነው። አንድ ብር ማለት ለኢትዮጵያ አንድ ብር ነው። አንድ ቁጥር አንድ ነው። ኖቶቹ አንድ ከሆነ አንድ ነው። እዛ ሀገር ላይ አንድ ኖት ነው። ጉዳዩ የሚነሳው መቼ ነው? ያ አንድ ኖት ምን መግዛት ይችላል የሚባለው ሀሳብ ላይ ሲመጣ ነው። እሱም ቀጥታ ሁለቱ ገንዘቦች ያል የሚወዳደሩት ኢንተርናሽናል ዶላር በሆነው መሀል ላይ ተሰልተው ነው። የመግዛት አቅማቸው ምን ሆነ የሚባለው ሀሳብ የሚመጣው ስለዚህ እዚህ ሀገር እኮ እንደዚህ ነው፣ ወደ ኢትዮጵያ ስመተው እንደዚህ ነው ና የሚለው ንግግር ቀጥተኛ ትርጉም ለመስጠት ትንሽ ያስቸግራል። እሱም ብቻ ሳይሆን ለምሳሌ ኬንያ ያለኩ አስተማሪ የሚከፈለው እንደዚህ ነው፣ ግብጽ እኮ ያለ እንትን የሚከፈለው እንደዚህ ነው፣ ቻይና ያለኩ ዶክተር የሚከፈለው እንደዚህ ነው፣ በኢትዮጵያ ሲሰላ እንደዚህ ነው የሚሉም ንግግሮችም ይሰማሉ። ሪሊ እንደዛ መሰላት ይችላል ወይ የሚለውን ሀሳብ ላቀርብላችሁ እፈልጋለሁ። ከዚህ ጋር ተቀራራቢ የሆነ ኮንሴፕት ፐርቸሲንግ ፓወር ፓሪቲ ይባላል በኢኮኖሚክስ ትሪፕል ፒ ፒፒፒ የሚባለው ማለት ነው። ምን ማለት ነው? አገራት ባላቸው ገንዘብ አቻ የምርትና የአገልግሎት ዋጋን እንዴት መተመን ይችላሉ ነው። ለእንግሊዞቹ አንድ ፓውንድ ምን ይገዛላቸዋል፣ ለኢትዮጵያኖቹ አንድ ብር ምን ይገዛላቸዋል ብሎ እንደ ማሰብ፣ ለኬንያዊ አንድ ሽልንግ ምን ይገዛለታል፣ ለኢትዮጵያዊ አንድ ብር ምን ይገዛለታል ብሎ ማሰብ ማለት ነው። ግን የምርታማነት መጠንና የኑሮ ውድነት መለኪያ ሆኖ ነው የሚሰላው ይሄ አንድ እንግሊዛዊ አንድ ፓውንድ ይዞ ምን እየገዛ ነው? ኢትዮጵያ አንድ ብር ይዞ ምን እየገዛ ነው? ኬንያ አንድ ሽልንግ ይዞ ምን እየገዛ ነው? ኢትዮጵያ አንድ ብር ይዞ ምን የየራሳቸውን ገንዘብ ይዞ ምን ይገዛሉ? ስለዚህ የምርታማነ መጠናቸው ምን ያህል ነው? የኑሮ ውድነታቸው ምን ይመስላል? ብሎ መለኪያው ነው ያገለግላል። ስለዚህ አንድ ዶላር የያዘ ሰው በኢትዮጵያ ውስጥ ስንት ብር አለው? በዶላር በኢንተርናሽናሉ መገልበጥ ስላለበት ማለት ስለዚህ አንድ ዶላር የያዘ ሰው አለም አቀፍ መገበያ ስለሆነ ኢትዮጵያ ሲመጣ 134 ብር አለው። ሰውየው ያችን አንድ ዶላር ደግሞ ኬንያ ይዟት ሲሄድ ደግሞ 129 ሽልንግ ይኖረዋል። ሰውየ አይ ወጣ ልበል ብሎ ያችን አንድ የአሜሪካ ዶላር ነው ወጣ ልበል ብሎ ወደ እስያ ወደ ቪየትናም ቢሄድ 21 ሺ ዶንግ ይኖረዋል። 21 ሺ ዶንግ ማለት የቪየትናም ገንዘብ ነው። 21 ሺ ዶንግ ይኖረዋል። ከዛ በላይም አሉ ፌልድ ስቴቶች ናቸው። ለምሳሌ እነ ፓለስቲን እነ ሲሪያ ምናምን ብንሄድ ደግሞ ከዛ በላይ ነው። ከ50 ሺህ በላይ ይሆናል ግን ቬትናም ቤድ 21 ሺ ዶንግ ነው። ወደ ሌላ አስያ ሀገራት ደግሞ ኢንዶኔዥያ ቤድ ወደ 16 ሺ የኢንዶኔዥያ ሩጵያ ነው የሚኖረው። ጃፓን ብንልከው ሰውየውን አንድ ዶላር ይዞ 145 የን ይኖረዋል። አይ ወደ ህንድ ተሻገር ብንለው 86 ሩጵ ይገዛለታል። አይ ወደ ብራዚል ሂድ ብንለው የብራዚሊያ ሪል አምስት ይገዛለታል። አይ ወደ ቻይና ሂድ ብንለው ሰባት የቻይና ይዋን ይኖረዋል። አንድ የአሜሪካ ዶላር ማለት ነው ጨዋታው አያችሁ ኢንተርናሽናል ኮንቨርት የሚያደርግ ገንዘብ መሀል ላይ ተቀምጦ ነው ሁለቶቹ የምናወዳድራቸው አንድ እሱ በጣም አስፈላጊ ነው። ነገር ግን ይሄ ይሄ የፐርቼሲንግ ፓወር ፓሪቲ አገራቶች በየራሳቸው ገንዘብ ምን ያህል ነው መሸመት የሚችሉት ቁሱንና ምርቱን የሚለውን ደግሞ በምሳሌ ላሳያችሁ ወደ ምንዛር ይገለበጥና በአለም አቀፍ መለኪያ ነው የሚታየው። ለምሳሌ ተብሬሉ ላይ እንዳስቀመጥኩላችሁ አንድ ኪሎ ሙዝ ኢትዮጵያ ውስጥ አሁን ላይ ከ60 እስከ ሰባ ብር ነው የሚሸጠው። እሺ ሰባ ብር ነው እንበል። ስለዚህ ሰባ ብር ይሸጣል። ወደ አሜሪካ ዶላር ሰባን ለ134 ብር ብናካፍለው፣ አንድ የአሜሪካ ዶላር 134 ብር ስለሆነ በዶላር ብናስለው፣ አንድ ኪሎ ሙዝ በኢትዮጵያ ብር ሰባ ብር ነው፣ በአሜሪካ ዶላር ደግሞ 0 50 ሳንቲም ነው ማለት። 50 ሳንቲም የአሜሪካ ዶላር ይዞ መጥቶ ኢትዮጵያ ውስጥ አንድ ሙዝ መግዛት ይቻላል። በኢትዮጵያ ደግሞ ሰባ ብር ይዞ አንድ አሁን አንድ ኪሎ ሙዝ ኬንያ ውስጥ ስንት ብር ነው? በኬንያዎች ገንዘብ አንድ ኪሎ ሙዝ በኢትዮጵያኖች ብር ስንት ነው ነው ጨዋታው። አንድ ኪሎ ሙዝ ኢንዶኔዥያ ስንት ብር ይሸጣል? አንድ ኪሎ ሙዝ ብራዚል ስንት ይሸጣል ነው ፐርቼሲንግ ፓወር ፓሪቲ ማለት እንጂ ያ ገንዘብ እዛ ሄደው ኮንቨርት ይደረጋል አይደለም። ለምሳሌ ኬንያ ውስጥ አንድ ኪሎ ሙዝ፣ አሁን ኢንተርኔት ላይ ቼክ እያደረግኩ ነበር፣ ከፍተኛ እና ዝቅተኛ አለው አይዶኑ ለምን እንደዛ እንደሚሆን አላውቅም፣ ግን ከመቶ ሽልንግ እስከ 228 ሽልንግ ይሸጣል አንድ ኪሎ ሙዝ ነው የሚለው ኬንያ ውስጥ ስለዚህ አንድ መቶ ሽልንግን አንድ አሜሪካ ዶላር አሁን ኬንያ ውስጥ በ129 ሽልንግ ስለሚመነዘር መቶን ለ129 ብናካፍል 77 ሳንቲም ይሆናል ማለት ነው። ስለዚህ ሙዝ ከኢትዮጵያ ይልቅ ውድ ነው ማለት ነው። ደግሞ አማካይ ዋጋው ለምሳሌ 150 ሽልንግ ነው ብንል 116 ዶላር ይሆናል። 228 ሽልንግ ይሸጣል አንድ ኪሎ ሙዝ ብንል ደግሞ አንድ ነጥብ ሰባት ስድስት ዶላር ይሆናል። ሶስት እጥፍና አራት እጥፍ ውድ ይሆናል ማለት ነው። ለምሳሌ ቻይና እንሂድ። ቻይና ውስጥ አንድ የአሜሪካ ዶላ አንድ ኪሎ ሙዝ ስንት ብር ነው የሚሸጠው ብለን ስንመለከት አሁን ከአምስት እስከ ስምንት ዩዋን ነው የሚሸጠው። አምስት ዩዋን ወስዳችሁ ነው አንድ ኪሎ ሙዝ መገዙት። ግን ደግሞ ምንዛሬውን ብንመለከት ሰባት ዮዋን ነው የሚመነዘረው አንድ የአሜሪካ ዶላር። ይህንን አምስት ዮዋን ለሰባት ዶላር ብታካፈሉት 71 ሳንቲም ይሆናል። አይ ስምንት ዮዋን ነው የሚሸጠው ብላችሁ ብታስቡ አንድ ነጥብ አንድ ሶስት ዶላር ይሆናል። ስለዚህ ቻይና ውስጥ እስቲል ሙዝ ውድ ነው ከኢትዮጵያ ይልቅ ማለት ነው። ከኢትዮጵያ ከቻይና ይልቅ ደግሞ ኬንያ በጣም ውድ ነው ማለት ነው። እሺ ቪየትናም እንሂድ። ቪየትናም አንድ ኪሎ ሙዝ የሚሸጠው ከ30 ሺህ እስከ 42 ሺህ ዶንግ ነው የሚሸጠው። አንድ ኪሎ ሙዝ ለመግዛት 30 ሺህ የቪየትናም ገንዘብ ይዛችሁ መገኘት አለባችሁ ማለት ነው። አንድ አሜሪካ ዶላር ስንት ነው የሚመነዘረው ብያለሁ? በቪየትናም ዶንግ 21 ሺህ። ስለዚህ 30 ሺህ ዶንግን ሲካፈል ለአሜሪካ ዶላር ለ21 ሺህ ምንዛሬ ብታደርጉ አንድ ኪሎ ሙዝ የሚሸጠው በዝቅተኛው አንድ ነጥብ ሁለት ዶላር ነው 20 ዶላር ከፍተኛ ደግሞ አንድ ነጥብ ሰባ ዶላር ። ስለዚህ እጥፍ ውድ ነው ማለት ከኢትዮጵያ እጥፍ ቪትናም ውድ ነው። ከኬንያ እጥፍ ቪትናም ውስጥ ሙዝ ውድ ነው። ከቻይና ይልቅ ቪትናም ውስጥ ሙዝ ውድ ነው። እሺ ወደ ብራዚል ደግሞ እንሂድ። ብራዚል ውስጥ የብራዚሊያን ሪል የሚባለው ግን አንድ ኪሎ ሙዝ የሚሸጠው ከ3.57 ዶላር እስከ 7.67 ዶላር ነው። በየገበያው ስለሚለይ አምስት ነው የሚመነዘረው። አንድ አሜሪካ ዶላር በአምስት የብራዚያል ሪል ነው የሚመነዝረው። ስለዚህ ይህን ብታካፍሉት ብራዚል ውስጥ አንድ ኪሎ ሙዝ 0.71 ሳንቲም ነው። ከቻይና እኩል ነው እንደማለት። ከኬንያ ትንሽ ዝቅ ይላል፣ ግን ከኢትዮጵያ ስቲል ውድ ነው እንደማለት። ከፍተኛው ደግሞ 1.53 ዶላር ነው፣ ውድ ነው ማለት ነው። ህንድን ብንመለከት፣ ህንድ አንድ አሜሪካ ዶላር 86 ሩጲ ነው የሚመነዝረው ብለናል። አንድ ኪሎ ሙዝ ህንድ ውስጥ የሚሸጠው በ25 ሩፒ ወይም እስከ 172 ሩፒ ድረስ ነው። ይሄ ብታካፍሉት 0.29 ዶላር ይመጣል። ስለዚህ ከሁሉም ሀገራቶች በጣም ርካሹ ህንድ ሀገር ይሆናል ማለት ነው። ሙዝ ከፍተኛ ሁለት ዶላር ነው። በከፍተኛ ደግሞ ካያችሁት ከሁሉም ሀገራቶች በጣም ውዱ አንድ ኪሎ ሙዝ ህንድ ውስጥ ነው የሚሸጠው ማለት ነው። ስለዚህ ወደ ዶላር ገንዘብ ወደ ዶላር ሲለወጥ ያለውን መጠን መለካው እንደዚህ ብለን ነው። ያ ገንዘብ የየሀገራቶቹ ምንዛሬ እቃን እንዴት ነው እየገዛ ያለው ነው። በኮንሴፕት ደረጃ ሪል መሆን አይችልም። በመቶ ብር ኢትዮጵያኖች በሰባ ብር አንድ ኪሎ ሙዝ ከገዙ ሌሎቹም ሀገራቶች በዛው ልክ ነው መግዛት የነበረባቸው። በአይዲዮሎጂ ደረጃ ግን እንደሱ መሆን አይችልም። በተለያዩ ምክንያቶች የገንዘብ የመግዛት አቅም ሌላ ነው፣ የምንዛሬ ጥንካሬ አቅም ሌላ ነው። ቢገለበጥም ግን አንድ ኪሎ ሙድ ለመግዛት ምን ያህል የአሜሪካ ዶላር ያቺ ሀገር ውስጥ ያሉ ዜጎች ያወጣሉ የሚለው ደግሞ ይታያል። በዚህ ነው የሚለካው። ፐርቼሲንግ ፓወር ፓሪቲ ማለት ይሄ ነው። ጠቅላላ ሀገራዊ ምርት በዚህ ነው ሀገራቶች ለመለካት ጥረት የሚያደርጉት። ነገር ግን እውነተኛው ዓለም አቀፍ ላይ የሚታይ አይደለም ይሄ ፐርቼሲንግ ፓወር ፓሪቲ የሚባለው ሀሳብ። ለምሳሌ ምን ተጽዕኖ ሊፈጥር ይችላል? እነዚህን ሀገራቶች ቀላል አድርጋቸው አትመለከቱ አትመልከቱ ለምሳሌ ከቪየትናም ይልቅ ኢትዮጵያ ውስጥ ሙዝ ርካሽ ነው እያልኳችሁ ነው። ነገር ግን በኢኮኖሚ ቪየትናም ኢትዮጵያን ከሁለት እጥፍ በላይ ነው የተበልጣት። ለምሳሌ የቪየትናም ጠቅላላ ሀገራዊ ምርት 429 ቢሊዮን ዶላር ነው። ጠቅላላ አገራዊ ምርቱ እንኳን ለዜጎቹ የነፍስ ወከፍ ገቢ ሲካፈል 4282 ዶላር ነው፣ ለእያንዳንዱ ዜጋ ፐርካፒታል የሚሰላው ኢትዮጵያ ውስጥ እንግዲህ አሁን እንኳን ያለው ከ1272 አይበልጥም ፐርካፒታል ኢንከም ጂዲፒውም የምታውቁት ነው፣ በመቶ ቤት ያልዘለለ እንግዲህ ኤግዛክት ቁጥሩን ለመናገር ያስቸግራል፣ ግን መቶ ምናምን ነው መቶ ምናምን ቢሊዮን ዶላር ነው። ስለዚህ 429 ቢሊዮን ዶላር የቪየትናም ይበልጣል። ቻይና ብትመለከቱ 18 ትሪሊዮን ዶላር ነው። ግን ቻይና ውስጥ ከኢትዮጵያ ይልቅ ሙዝ ውድ ነው። የብራዚል ጠቅላላ አገራዊ ምርት 2.17 ትሪሊዮን ነው። የነፍሰ ወከብ ገቢ ከ10 ሺህ ዶላር በላይ ነው። ነገር ግን ብራዚል ውስጥ ከኢትዮጵያ በላይ ሙዝ ውድ ነው። ህንድ 356 ትሪሊየን ነው ጠቅላላ ሀገራዊ ምርት፣ 240 ፐርካፒታል ኢንከም ነው። ኬንያ የምትመለከቱ ኦልሞስት ተቀራራቢ ነው። ግን ፐርካፒታል ኢንከም 1952 ነው። ጠቅላላ ሀገራዊ ምርት ከ131 ቢሊዮን ዶላር ብዙም የተለያየ አይደለም፣ እዛ አካባቢ ያለ ነው። የቪየትናምን እንዳትረሱ የቪትናም የዋጋ ንረት ሲሰላ ሶስት ነጥብ ሁለት ፐርሰንት ነች። የዋጋ ንረት ኢትዮጵያ ውስጥ አስራ ምናምን ፐርሰንት ነው። ቬትናም በጂዲፒ ሰላሳ ሶስተኛው ሀገር ነች በዓለም ላይ ኢትዮጵያ ከስልሳኛ በላይ ነች። ጠቅላላ ሀገር ምርት ሲሰላ አሁን የምንዛሬ ጉዳይ ነው። አሁን ቬትናም ውስጥ እንደ ምንዛሬ ዲቫሉ ስላደረገ አንድ ኖት ላይ እንኳን እስከ አምስት መቶ ሺህ ዶንግ ልታገኙ ትችላላችሁ። ስለዚህ ኢኮኖሚን ቀጥታ የሚያሳይ አይደለም። ይሄ ጉዳይ በብዙ ምክንያቶች ተጽዕኖ ስላለበት፣ ለምን አንደኛው እንደ መሬት ላይ ሊወርድ አይችልም የሚባልበት፣ የትራንስፖርት ወጪ በየሀገራቶቹ፣ የማምረት ወጪ በየሀገራቶቹ ይለያያል። አንዳንድ ሀገራቶች ላይ ዝቅተኛ የማምረት ወጪ አለ፣ አንዳንድ ሀገራቶች ላይ ውድ የሆነ የማምረት ወጪ አለ። ለምሳሌ ሙዝ ለማምረት ኢምፖርት የሚደረጉ ግብአቶች በሙሉ በውድ ከሆነ ኢምፖርት የሚደረጉት እና እዛ ሀገር ላይ ውድ ከሆነ የቁሳቁስ ዋጋ ላይ ይደምራል። እዛች ሀገር ውስጥ ውድ ነው። ለምሳሌ ትራንስፖርት የሚደረግበት ሁኔታ ፊውልም ነዳጅንም ጨምሮ ውድ ሆን ከሆነ ስለሚደመር ውድ ሊሆን ይችላል። ስለዚህ በዚህም ሀገራቶችን ማወዳደር አይቻልም። ኢትዮጵያ ውስጥ ሙዝ ከሌሎች ሀገራቶች አንጻር ሲታይ ርካሽ ነው። ስለዚህ የኢትዮጵያ ኢኮኖሚ ጥሩ ነው፣ የዜጎች ኑሮ ጥሩ ነው ማለት አይቻልም። ሌላ ሀገር የሄዳችሁ እዚህ እኮ በጣም ውድ ነው። ለምሳሌ ቪየትናም ውስጥ አንድ ኪሎ ሙዝን በሰላሳ ሺህ ዶንግ ይገዛሉ። ኢትዮጵያ እኮ የምንገዛው በሰባ ብር ነው። ስለዚህ እዚህ ሀገር ደቀዋል ማለትም አትችሉም። ስለዚህ እዚህ እኮ ጥሩ ነው፣ እዛ በስንመታው ትልቅ ነው የሚለው አይነት ንግግር ፌል የሚያደርገው ለዛ ነው። ሁለተኛው የግብር ልዩነት አለ በየሀገሩ ግብር ውጪ ወጪ ሆኖ ነው የሚደመረው። ስለዚህ ዝቅተኛ ግብር ያለባቸው ሀገራቶች ላይ ዋጋው ዝቅ ማለቱ አይቀርም። ከፍተኛ ግብር ያለባቸው ሀገራቶች ላይ ደግሞ ከፍ ማለቱ አይቀርም። የመንግስት አልቃ ገብነትም ሲኖር ዋጋው ሊለወውጠው ይችላል። ለምሳሌ ታሪፍ፣ ለምሳሌ ሙዝ ለማምረት የሚያስፈልግ አንቲፔስት ቢያስፈልግ ምናልባት ማዳበሪያ ሊያስፈልግ ይችላል። ኢምፖርት አድርጎ ነው የመጣው እሱ ከፍተኛ ታሪፍ የሚጣል ከሆነ ሙዙ ለመደመሩ አይቀርም። በዝቅተኛ ዋጋ ግብአትን የሚያስገቡ ከሆነ ደግሞ ከውጭ ታሪፍ ዝቅተኛ ከሆነላቸው ደግሞ ዋጋው ሊለወጥ ይችላል። አንዳንድ ሀገራቶች ላይ ደግሞ ሆን ብለው የዋጋ መጨመር አሻጥሮች አሉ። ለምሳሌ ሙዝ ከአርባ ምንጭ አዲስ አበባ ሲመጣ በጣም በአስቸጋሪ ሁኔታዎች ውስጥ አዲስ አበባ ሊደርስ ይችላል። በቃ ኬላ በየቦታው ኖሮ ክፍያ የሚያደርጉ አይ ሙዙ ሲወደድ እንሸጣለን ብሎ ሙዙን ያዝ የሚያደርጉ ሳቦታጅ የሚያከናውኑ ነጋዴዎች ሊኖሩ ይችላሉ። ቬትናም ገበያ ሲካሄድ ደግሞ ስሙዝሊ ሊሆን ይችላል የሚሸጠው። ስለዚህ ሆን ተብሎ ዋጋ መጨመሮችን ምክንያት አለባቸው። ስለዚህ የፐርቸሲንግ ፓወር ፓሪቲን አንድ ሀገርን ከሌላ ሀገር የሚወዳደርበትን ጽንሰ ሀሳብ እንድትረዱ በደንብ ያስፈልጋል። አንዳንድ ሰዎች አሜሪካ እኮ እንደዚህ ነው የገዛውት እዚህ እኮ ቢሆን ኖሮ እንደዚህ ነው ምናምን የሚሉ ማወዳደሪያ ሲናገሩ እሰማለው። ለምሳሌ ኬንያ እኮ የሚከፈለው የዚህ ነው ያለው እዚህ የሚከፈለው የዚህ ነው ያለው፣ ስለዚህ እዛ ያሉ ሰዎች ና የሚሉም ንግግሮችም እሰማለው። ግን ጠቅላላ ኢኮኖሚክሱን መረዳት በደንብ ያስፈልጋል። ይህንን ሀሳብ ፐርቼዚንግ ፓወር ፓሪቲ የሚለውን ሀሳብ ለእናንተ ላቅርብላችሁ ነው። በጣም ኢንተረስቲንግ እንደሆነ ይሰማኛል። ተጨማሪ ማንበብ ትችላላችሁ። ማንኛውም ሀሳብ አስተያየት ካላችሁ እንድንወያይበት የምፈልጉት ቴሌግራም፣ ፌስቡክ ላይ እዚ ኢትዮጵያ ኢኮኖሚ ዚ ብላችሁ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።